ያላችሁ የዞን አመራሮች የተከበራችሁ፣ የወረዳ አመራሮች የተከበራችሁ፣ በዛሬው ዕለት የጥፋት እጆች እና መዘዞቹ በተሰኘው መሪ ቃል ውይይት ለማድረግ ተጋብዛችሁ የመጣችሁ የአዴት ከተማ እና የይልማና ዴንሳ አጎራባች ወረዳ ነዋሪዎች፣ ከሁሉ በማስቀደም የዛሬው ዕለት ሰላማችን ለማስጠበቅ በሚያስችል ኮንፈረንስ ላይ በሚያስችል ውይይት ላይ እንኳን በሰላም መጣችሁ ለማለት እወዳለሁ። አዴት ይልማና የበርካታ የግብርና ዘርፎች እምቅ አቅም ያለው እና በርካታ የግብርናም የኢንዱስትሪም ሌሎችም የኢኮኖሚ የማህበራዊ ዘርፎች እምቅ አቅም መልማት የሚችል አቅም ያለው ወረዳና ከተማ አስተዳደር ነው። አሁን በክልላችን ችግር ከተፈጠረ በኋላ አዴትና አካባቢው ይህን ሙሉ አቅም እያጣ ነው። ነገ ሀገር ሊረከቡ የሚችሉ ህፃናት ተረጋግተው ለትምህርታቸው ብቻ ትኩረት ሰጠው የጦርነት ድምፅ ሳይሰሙ የመማር ማስተማር ሂደቱን በአግባቡ ተከታትለው ነገ ከነገ በኋላ ህይወታቸውን ለመምራት ሚያስችል ነባራዊ ሁኔታ አልተፈጠረላቸውም። የተፈጠረው ችግር ህዝባችን በከፍተኛ ደረጃ ዋጋ እያስከፈሉ ነው። ይህ ነገር እየቀጠለ እየቀጠለ እየቀጠለ ከሄደ ማህበረሰባችን ምናልባትም አካባቢያችንም ጭምር ህዝብ አልባ ሚያለማ ብቻ ሳይሆን ህዝብ አለማ አልባ የመሆን እድል ያለው ነው ማለት ነው። ይህን ችግር መቅረፍ ያስፈልጋል። ይህን ችግር መታደግ ያስፈልጋል። ማህበረሰቡን ከችግር መታደግ ያስፈልጋል። እንደዚህ አይነት ነባራዊ ሁኔታ እንዳይቀጥል ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ ማድረግ ይኖርበታል። አሁን ባለበት ሁኔታ ክብር ለመከላከያ ሰራዊታችን፣ ክብር ለጥምር ጦራችን፣ ክብር ለአካባቢው ማህበረሰብ እንጂ ሰላማዊ ሁኔታው ከቀን ቀን ከጊዜ ጊዜ እየተሻሻለ እየተሻሻለ የመጣበት ሁኔታ አለ ማለት ነው። እና ሁሉም የማህበረሰብ ክፍል በየደረጃው ለሰላሙ መስፈን የበኩሉን አስተዋጽኦ ካበረከተ ደግሞ አዴት፣ ክልላችን፣ ይልማና ዴንሳ የጦርነት ድምፅ ምንሰማበት ከተማ የጦርነት ድምፅ ምንሰማበት ወረዳ ሳይሆን ምናልባትም ልማት ምናለማበት፣ ግብርናውን ምንጎበኝበት ተሞክሮ ከሌሎች የምንወስድበት ኢንዱስትሪ የምናስፋፋበት ከተማ የመሆን እድል አለው ማለት ነው። ስለዚህ ሰላም በሆነ አካል ብቻ የሚረጋገጥ ሳይሆን እያንዳንዱ የማህበረሰብ ክፍል የበኩሉን አስተዋጽኦ ካበረከተ ብቻ ሙሉ የመሆን እድል ያለው ጉዳይ ነው ማለት ነው ሰላም። ስለዚህ እያንዳንዳችን የበኩላችን አስተዋጽኦ ካበረከትን አሁን ያየነውን አንጻራዊ ሰላም ወደ ሙሉ ሰላም የመውሰድ እድል ይኖረናል። ዛሬ ላይ ውይይት የምናደርገው ይህን በተመለከተ ነው። አሁን እኔ እንደማየው ከሆነ ሁለት ወንድማማች ሁለት ቤተሰቦች እኔ እንደዚህ ሲጠፋፉ ሳይ እኔ በጣም ነው የማለቅሰው። እንቤ በጣም እንቤ እየተናነቀኝ ያለሁት ማንን ማን ይገላል? ማንንስ ማንን ያወድማል? ሰርቶ ጥሮ ግሮ ያፈራውን ንብረት ሁሉ እየወደመ ከዚህ መድረሴ የኔ ሕይወቴን ጠልቼዋለሁ በበኩሌ የራሴን ሀሳብ ነው የራሴን ድርሻ ነው። ስለዚህ እኔም የማውቀው ኢትዮጵያ ኢትዮጵያ ናት፣ በአንድ ነው ምትጠራው፣ በአንድ ነው የምትታሰበው። ግን ኢትዮጵያ ዛሬ ተከፋፍለ ያለችበት ምክንያቱ የመጀመሪያው ርዕስ እሱ ነው። የመመካከር ጸባይ ቢኖር ከላይ እስከ ታይ ድረስ ያለው ለምን ይጠፋፋል? ለምን ይበላላል? ለምን ይወድማል? ሁለት ወገን ሁለት ወንድማማች እንዲህ ሲኮዋን ዝም ብሎ የማያት እኔም ብቻ ይመቸኝ የሚል ባለሥልጣን እኳ አላሁንም ቢሆን እኔም ብቻ እኔ ከተመቸኝ ምንጨነቀኝ የሚል ባለስልጣን አለ ስለዚህ ወንድሞቼ የተማራታችሁ የተማራችሁ አካል ጠንቅቃችሁ ወቁ ራሳችሁን አትወደዱ አገራችሁን ውደዱ አገራችን እንውደድ ጥሩ ዜጋ እናፍራ ጥሩ ዜጋ እናምርት ምረት ሀገራችን መልካም ናት በተፈጥሮ ስለዚህ እውነት ክልንግራችን እና የተቀመጣችሁ ባለስልጣን የሆናችሁ ሰዎች እስቡበት ህዝብና መንግስት ህዝብም ያለ መንግስት አይኖርም መንግስትም ደግሞ ያለ ህዝብ ብቻውን አይኖርም ሁሎችም መደማመጥ መቻል አለባቸው። ገበሬማ ምን ያድርግ? ያርሳል፣ ያፍሳል፣ ያመጣል። ቅቤው ነው እዚህ ነው፣ ማሩ ነው እዚህ ነው፣ ከውቶ እዚህ ነው፣ ጤፎ እዚህ ነው። በገበሬ ችግር አለበት ወይ? ምንም ችግር የለበት። በተማረ ኃይል ብቻ ነው ችግር ያለበት። በተማረ ምን ስለሆነ ስላወቀ፣ ምን ስለሆነ ሰርቶ ለመብላት ስለማይፈልግ፣ በሰው ገንዘብ ላይ በሰው ትከሻ ላይ ማደር የሚፈልግ በጎናቸው ላይ ገብተው ሁለቱን የሚያጋጭ ኃይል አለ። እነሱን ድረሱባቸው እናንተ አዎ እኔ እውነቱን አስረግጬ ነገርያችሁ አልፋለሁ። ዛሬ ብንጠለጠል ምንም መስሎ አይታይም። እኔ እድሜ የበሷል ብያቸዋለሁ በቃ መጀመሪያው ላይ። ስለዚህ ሁሉን ማየት አልፈልግም። አሁን እያልኳቸው አላችሁ በመንግስት ደረጃ የሚመለከተውን አካል አቅርባችሁ ተወያይታችሁ ሀገሪቱ ወደ ሰላም ብትመጣ እንደ እኔ ፈቃደኛ ነኝ። በመንግስት ደረጃ ቃል ኪዳን ገብታችሁ ተቀምጣችሁ ሰዎችም ፍትህ አቅጣጫ ስጡ። ከራሰ ወንድም ጋር ገለው እንኳ በማትደሰትበት ሁኔታ ውስጥ የሚደረግ ጦርነት በእጅጉ አሰቃቂ ነው፣ በእጅጉም ያስጠላል። ምክንያቱም አሸናፊም የምትሆንበት አይደለም። በዚያ ደረጃ ጦርነቱ ከተጀመረ ማግስት ጀምሮ አይ ቲንክ ወደ ሁለት ዓመት የሚጠጋ ጊዜ አሳለፍን። እሺ ምን አተረፍን? ዛሬ ስንቱ ነው ከጧት ከቤት ሲነሳ የምር ይህን ሰርቸ፣ የንግድ ማህበረሰቡ በንግዱ በኩል የመንግስት ሰራተኛው በመንግስት ሥራው በኩል ይሄን ነው የምሰራ ብሎ አቅዶ የሚወጣለን ዛሬ ውየገባለው አልገባ የሚል ጥያቄ ነው። እንደኔ እንደዚያ ነው የማስብ። ስለዚህ ከኛ የሚጠበቀው የማስበው በልኩ መነጋገር ይጠይቃል የሚል እምነት አለኝ። አለዚያ ከዚህ በላይ ዋጋ እየከፈልን ከዚህ በላይ እየተጎሳቆልን ነምንሄደው። ስለዚህ ከእያንዳንዳችን ብናረግ የሚሻለው ሰላም ብንሆን። መጀመሪያ እኔ ስለ ሰላም ለአእምሮ በተደጋጋሚ ለምን አልነግረውም? በእርግጠኝነት ሁሉም ጧት ሲነሳ እንዲያካሰበ እዚያው ቤተሰቡ ላይ መስራት ከቻለ እዚያው አካባቢው ላይ መስራት ከቻለ እንደ ሀገር መስራት ይቻላል ማለት ነው። ምክንያቱም የዚያ ድምር ውጤት ስለሆን መንግስት ላይ ያሉ መጥፎ ነገሮችም እነዚህ ነገሮች መቆም አለባቸው፣ አቁሙ ብሎ መናገር ከሌላው ላይ ኃይል ላይ ያለውን ነገር መጥፎ ነው፣ እዚህ ጋር መቆም አለበት ብሎ መናገር የሚጠቅመን አሁንም ቢሆን ይሄ ክልል ኖርማሊ ወደ ነበረበት ይመለስ የሚል እውነት ለአማራ ሕዝብ ሀሳቢ ነኝና ተቆርቋሪ ካልነ እያንዳንዳችን እዚህ ውስጥ ያለን ሰዎች እውነቱን መናገርና መድፈር ያስፈልጋል። እሱን እስካላደረግን ድረስ ከችግሩ መውጣት አንችልም። ይህን ባደረግን ቁጥር ነው ቁርጠኛ ሆነን በሰራን ቁጥር ነው ሰላም ሊመጣ የሚችለው ሰርተን ልንበላ የምችለው ልጆቻችን ልናስተምር ልናሳድግ የምንችለው። ይህ ሁሉ ችግር የሚፈታ በምንድን ነው? በመወያየት ነው። በርስ በርስ በመጋደል አይደለም፣ ወንድማማቾች በመጋደል አይደለም። ተፍራት ቆፈን መውጣት አለብን። ተው ማለት አለብን። ዝም ብሎ ጸሎት እናድርግ ማለት ብቻ አይደለም። ተው ታው ተመለሱልን፣ ልጆቻችን እኛ እናድናችኋለን፣ እኛ ከመንግስት እናስታርቃችኋለን ማለት አለብን። መንግስት ጥሪ አድርጓል። አንድም ሰው እንዲሞት አይፈልግም። አንድም ጀት ጋ እንዲሞት የማይፈልግ እንደሆነ ተገንዘ ነው እበነዋል በህዋት ሰላም ሀገሪቱን የሚጠቅም ሰላም ነው ብሎ አንድም ሰው አይሞት ብሎ ሲታረቅ አይተነዋል በተግባር የአማራ ህዝብ ጥያቄን የያዘ ሰው እና ወንድም እህት የሆነ ሰው አማራን አያወድምም። መሰረተ ልማቱን አይወድም። ትምህርት ቤቱን አይዘጋም። ግብዓት አይከለክልም። ወንድሙን አይገልም። የአካባቢውን መሰረተ ልማት በከፍተኛ ደረጃ ወደ ኋላ አይመልስም እና የትኛው ላይ ነው የማራ ህዝብ ጥያቄን ይዞ እየታገሉ ነው ልንል ምንችለው? ምኑ ላይ ነው? ምንም ኤሌመንት የለውም ማለት ነው። ምንም ምናልባት ለሌላ ፍጆታ ልንገለገልበት እንችላለን። እዚህ ላይ ማሳያ ለአንሳኔ መንገድ በክልሉ በክልሉ በጀት በክልሉ መንግስት በጀት በዚህ ዞን 366 ኪሎ ሜትር መንገድ ይሰራል። ይህ ቁሟል ማለት ነው። እና የህዝብ ጥያቄ የያዙ ናቸው ወንድሞቻችን ናቸው እንደዚህ ናቸው እንደዛ ናቸው ያስብላል። በክልሉ መንግስት በጀት 366 ኪሎ ሜትር የጠጠር መንገድ ይህ ህዝብ ያስፈልገዋል። የመንገድ ተደራሽነት መሰረታዊ የሆነ ችግር አለ ብሎ ክልሉ የመደበለት ዞን በእነዚህ ኃይሎች ከቆመ አንዳንዶቹም የጀመሩትን ቢሆን በሙሉ አቅማቸው እንዳይጠቀሙ እንዳይሰሩ ካደረገ የአማራ ህዝብ ጥያቄን የያዙ ቡድኖች ናቸው ወይ እንላለን? ወይ ነው ሁለተኛ ከመንገድ ጋር ተያይዞ በፌዴራል መንግስት የኛ አምስት የአስፓልት ፕሮጀክቶች አሉ። አምስት የአስፓልት ፕሮጀክቶች አዴትን ጨምሮ እነዚህ አምስት የአስፓልት ፕሮጀክቶች ያውም ደግሞ የፍታዊ ተጠቃሚነት ችግር አለ አማራ ክልል ላይ ብሎ የክልላችን መንግስት እና ከፍተኛ አመራር ከፌዴራል ጋር ጭምር ተወያይቶ አሳምኖ ያመጣቸው የአስፋልት መንገዶች ፕሮጀክቶች አንዳንዶቹ በሙሉ አቅማቸው አይሰሩ፣ አንዳንዶቹ ደግሞ ቆመዋል ማለት ነው። እነዚህ የአስፋልት ፕሮጀክቶች ሰባት ቢሊየን ሀያ ስምንት ሚሊየን ብር በጀት የተመደበላቸው ናቸው፣ እና እነዚህ ቆመዋል። አሁን አዴት ዛሬ ላይ በዚህ ደረጃ ማየት ነበረብን የአስፋልት መንገዱን እስካሁን ተመርቀን አስፋልት ላይ ማህበረሰቡ ማግኘት ያለበትን የልማት ጥያቄ ማግኘት አይችልም ነበር። እነዚህ አስፋልት ፕሮጀክቶች እየሰሩ ያለው በምን ደረጃ ነው? በምን ሁኔታ ነው እየሰሩ ያለ? ዛሬ ይህ ነው የአማራ ህዝብ ጥያቄ ያዙ የሚያሰኘው። እና እነዚህ ሰዎች እኮ ወንድም ናቸው። እነዚህ ሰዎች እኮ ልክ ነው ወንድም ናቸው። በድርጊታቸው ግን በገቢራቸው ግን ወንድሞች አሉ የአማራ ህዝብ ጥያቄንም የያዙ አይደሉም ምናልባትም የአማራን ህዝብ ጥያቄ ወደ ቁልቁል የሚሰዱና አማራ ወደ ኋላ እንዲመለስ ሊያደርግ የሚችል ሀሳብ ያላቸው ናቸው ብለን ብንወስድ በጣም ጥሩ አንድ አሳ ድልድይን ታስታውሳላቸው ያለዚህ አንድ አሳ ድልድይ በዛ ደረጃ የሚቆርጥ ነው የአማራ ህዝብ ጥያቄ የያዘ ሀይል የአዴት ከሞጣ ከአዲስ አበባ በሞጣ አዴት መናኸሪያ የብዙ የረዥም ተሽከርካሪዎች መናኸሪያ ቦታ አልነበረችም። አዴት ይህን የሚያስቆም ነው። የአማራ ህዝብ ጥያቄ የያዘ ሀይል ነው ብለን የምንጠቅሰው እናት ወንድም ነው ብለን የምንጠቅሰው ከባህር ዳር ምንም አይነት ሸቀጥ እንዳይመጣ የሚከለክል መንገድ የሚዘጋ እና ድልድይ የሚሰብር ሀይል ነው የአማራ ህዝብ ጥያቄ የያዘ ሀይል ነው የምንለው። እዚህ ላይ ብንግባባ በጣም ጥሩ ነው ማለት ነው ሶስተኛ የመስኖ ልማት ፕሮጀክት ያርሶ አደር እኛ እንደ ክልል በክልል ደረጃ ብቻ በጀት የተያዘው 500 ሄክታር መሬት ሊያለማ የሚችል ወንዝ ጠለፋ በዚህ ዓመት ክልሉ በጀት መድቦ ተቋራጮችን ለይቶ አማካሪዎችን ለይቶ የካናል ስራ መስራት ሲጀመር እነዚህ ተቋራጮች፣ አማካሪዎች ከዛ ቦታ ድርሽ እንዳይሉ ተደርጎ ይሄ በክልል ደረጃ የተመደበልን ሀብት ጭምር እንዲሁ እንዲቀር የተደረገ ነው ማለት ነው። እና ይሄ ነው ያማራ ህዝብ ጥያቄ። ያማራ ህዝብ ጥያቄ ይህን አይደለም የሚፈልገው፣ መንገድ አይደለም የሚፈልገው፣ መስኖ አይደለም የሚፈልገው፣ ትምህርት አይደለም የሚፈልገው፣ ግብአት አይደለም የሚፈልገው። እና ቆርጠን ነው መነጋገር ያለብን፣ በትክክል ነው መነጋገር ያለብን። ወደ ሰላማዊ አማራጭ እንምጣ፣ ምንም ይሁን ምን እንምጣ፣ እንወያይ። አትራፊው መንገድ ይሄ ነው። ጥያቄዎች ላይ የጋራ አቋም እንያዝ፣ ማህበረሰቡን ሊጠቅም የሚችል ስራ እንስራ ብለን ወስደን እንደ ህዝብ እንደ መንግስት የሰላም አማራጭ የድርድር አማራጮችን አሟጠን ለመጠቀም ስራዎችን እየሰራ ነው ማለት ነው። ይህ ነገር እንዲቆም የበኩላችን አስተዋጽኦ፣ የመንግስትንም የሰላም ጥሪ እናንተም ተገንዝባችሁ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ ለመግለጽ ነው። ቻችን ያጠቃልሉታል። እጅግ በጣም አመሰግናለሁ። አዴት ህዝብ የሚታወቀው በአምራችነቱና በንግድ ነው እና የሚያምርበት እሱ ነበረ እና ልጆቹን በወግ በማረግ አሳድጎ ሲድር እንዲሁ የእሱን ተመሳሳይ ስራ ሲያስቀጥል ያ ተመሳሳይ ነገር እንዳይቋረጥ ሲያደርግ ልጆቹን ሲያስተምር ሲያበለጽግ ነው የሚታወቀው። አሁን እንዳለመታደል ሆኖ በልጆቹ ደግሞ ማት ወርዶበታል። እስኪ ከስንቱ ቤት ነው ሐዘን ያልገባው? ሐዘን ያልገባው ከስንቱ ቤት ነው? ጠላት መጥቶ ቢያደርግ የእኛን መለወጥ የእኛን መቀየር የእኛን መስራት የእኛን ማምረት ያልፈለገ ጠላት ቢያደርገው ችግር ባልነበር ችግር ባልነበረው። ነገር ግን በልጆቻችን፣ በወንድሞቻችን በወንድሞቻችን ይሄ ሁሉ ማት ሲሆን ይሄ ሁሉ ማት ሲደረግ ግን በጣም ያሳዝናል፣ እና እዚህ መድረክ የተናገራችሁት ሁላችሁም እንደተናገራችሁት ዛሬ ይሄ ሕዝብ በሰላም ወጥቶ በሰላም ስለ መግባት ነው የሚጨነቀው ስለ ማረስ ስለመነገድ አይደለም፣ የሚያስበው በሰላም ወጥቶ በሰላም ስለ መግባቱ ነው የሚጨንቀው እየተጨነቀ ያለ። እናም ይሄ ሁኔታ መቀየር አለበት። ሰላም ዝም ብሎ አይመጣም። የሚከፈል ዋጋ ተከፍሎ ነው ሰላም የሚመጣው። በማወቅም ባለማወቅም የወጣ ኃይል ካለ በጠረጴዛ ዙሪያ ተነጋግረን ነገሮችን እንፍታ። ይሄ አይጠቅምም፣ ከዚህ ማንም አያተርፍም ብሎ የሚያምን መንግሥት ነው ያለን በነገራችን ላይ ለሰላም ልዩ ግምት ያለው መንግስት ነው። እጃችን ላይ እያለ ከተጠቀምንበት ይሄ ህዝብ መከራ ተደፍቶበት ሊከርም አይገባም። የአማራን ክብር እየቀነሱ የአማራን ህዝብ እያዋረዱ የአማራን ሕፃን ነፃነት አውጥተናል ላሉት እናወጣለን ላሉት ህዝብ ሕፃን እየገደሉ ሕፃን እያገቱ ብር እየተቀበሉ እናቶቻችን አባቶቻችን አስጎብድደው በኮረኮንች እየገደሉ የሃይማኖት አባት ያላከበሩ በችርቻሮ የምትቀመጥናት ፈንጅ ቦምብ እያፈነዱ ከተማሪ መሀል ተማሪ እንዳይማር ፈንጅ ቦምብ እያፈነዱ የሰው ገንዘብ መጥፎ ነው። እኛ ደግሞ እዚህ የመጣ ነው። ህገ መንግስቱ በአመፅ ህገ መንግስቱን በውከት በህዝብ የተመረጠ መንግስት በአመፅ በውከት አይና ድም እስኪ ታሪክ እንቀይር፣ ነው ታሪክ እስኪ እንቀይር። የኢትዮጵያ ታሪክ ስንመጣ የኢትዮጵያ ታሪክ አንዱ መንግስት ሲወርድ ጀት ተኩሶ ነው። ማነው መከናዊት ተኩሶ ነው ወይም አቃጥሎ ነው አውርዶ ነው። ብዙ ትውልድ ወጣት ገብረን ነው መስተዳደሩን አፍርሰን ነው። ይሄ ታሪክ ይቅርና እስኪ ጦርነት ወደኋላ አስቀርቶናል፣ ግጭት ወደኋላ አስቀርቶናል። እስቲ ዲሞክራሲ እንለማመድ። ወጣት ገብረን ትውልድ ገብረን ከሚሆን በጠረጴዛ እንለማመድ። ሌላ ታሪካዊ ጥላቶቻችን የሚፈልጉት ይቺ ኢትዮጵያ የምትባል ሀገር ካደገች በተለይ ምስራቅ አፍሪካ አለች ካደገች አትቻልም። እንግዚያውን አናታናቷን ልማት እንዳታላ እንዳታለማ አናታናቷን፣ አንደኛ ጠንካራ መንግስት እንዳይኖራት ማድረግ፣ ሁለተኛ ጠንካራ መከላከያ ሰራዊት እንዳይኖራት በየቦታው ወጥረን እንዳይደራጅ፣ እቺን አገር እንበትን ነው። እኛ ደግሞ አገር አይበተንም ነው፣ አገር አይፈርስም ነው። የሚፈርስ አካል ይፍረስ እንጂ አገር አይፈርስም። በጣም አመሰግናለሁ። የፈጣሪ ሀገር ስለሆነች ፈጣሪ ይጠብቃል። አሁን እኛ እያልን ያለ ነው ህዝቡ ተበደለ፣ ጊዜ ወሰደ። ፕላስ የምናጣው ሰብአዊ ሀብት፣ ቁሳዊ ሀብት የሀገር ሀብት ነው። የምስራቅ አፍሪካ ቀጠና የሚባለው ኢትዮጵያ የሚባል ቃል ሲሰማ የሚያመው ቀጠና ነው። የእኛን ጥንካሬ የእኛን መበርታት የማይፈልግ ነው ጎረቤታችን የከበበን። ትንሽ ተዳከምነ ተብሎ በተገመተ ቁጥር ተደራዳሪው ብዙ ነው። እርስ በርስ ስንጋጭ እነ ግብፅ እንዴት አሰብስበው እንደመጡት አያላቸው። የሚያሳፍረው ግን ከእነዚህ ሰዎች ጋር ደግሞ ኢትዮጵያዊ ሆነህ የራስህን አገር ልትወጋ መደራደር፣ ከሁሉም በላይ የሚያመው ይሄ ነው። በቃ ሊበቃ ይገባል። የሆነ ቦታ ላይ ኖ ማለት አለብን። ተው፣ ይሄ ነገር አይበጅም። ታሪካችን እየተበላሸ ነው ማለት አለብን። አደገኛ ሁኔታ ውስጥ ነው ያለ ነው። ስለዚህ ከዚህ በኋላ ምን ማድረግ አለብን? ከዚህ በኋላ የሚጠቅመን የሚመስለኝ የአገር ሽማግሌዎች የሃይማኖት አባቶች እድሉን እንዳያመልጣችሁ ተጠቀሙበት፣ ችን አጋጣሚ ተጠቅማችሁ ሰላም ማሰብኩ እርቅ የማታመጡ ከሆነ በሰላሙ ጊዜ ክብር ታጣላችሁ። ምፈራ ይሄን ነው። ይህን እድል መጠቀም መልካም ይመስለኛል። እባካችሁን በውስጣችን የያዝናቸውን ሰዎች መክረን ገስጸን እንዲመለሱ እናደርግ። መንግስት ሙሉ ዋስትና ሰጥቷል። ማንንም አይነካም። የተሃድሶ ስልጠና ሰጥቶ ወደ ነበረ የቀደመ የልማት ስራቸውን እንዲገቡ ያደርጋል።